ቫይረሱ አዲስ አበባ ገብቷል። ወደ አረርት ሆስፒታል ሪፈራል ተልኳል። በደቡብ ክልል ጂንካ የተከሰተው ቫይረስ እየተስፋፋ ይገኛል። በጅንካ የተያዙ ሰዎች ሕይወታቸውን ማለፉን ተሰምቷል። ትናንት በወላይታ ሶዶ ቫይረሱ አንድ ሰው ገዷል። አሁን ደግሞ አዲስ አበባ ኮልፌ አንድ ሰው ተይዞ ወደ አረርት ሆስፒታል መላኩ ነው የተሰማው። መንግስት ከቁጥጥሮች እንደወጣ ለምን እንዳልተናገረም ግራ ያጋባል። ቤተሰብ ጽግና በአዲስ አበባ የተከሰተውን ወረርሽኝ በመደበቅ ሕዝቡን ለአደጋ እያጋለጠው መሆኑን የሚጠቁሙ መረጃዎች ወጥተዋል። በጂንካ ሆስፒታል የተቀሰቀሰው የማርበርግ ተላላፊ በሽታ ወረርሽኝ በአዲስ አበባ መከሰቱ ተሰምቷል። ሁኖም የጤና ጥበቃ ሚኒስተር ሆን ብሎ መረጃው እንዳይወጣ በማድረግ በከፍተኛ ደረጃ እንዲስፋፋ እየሰራ መሆኑንም ምንጮች ገልጸዋል። በቅዱስ ጳውሎስና ጥቁር አንበሳ ሆስፒታል በማርበርግ ቫይረስ በሽታ የተጠረጠሩ ሰዎች ለይቶ ማቆያ ክፍል ውስጥ እንዳሉ መረጃዎች ወጥተዋል። በተመሳሳይ ባሪሲ አሰኮ ወረዳ ሁሉቆ ቀበሌ በበሽታው የተያዙ 13 ሰዎች ሰዎች ህይወት ማለፉን መሰረት ሚዲያ ዘግቧል። የአካባቢው አመራሮች መረጃውን ካወጣችሁ ተጠያቂ ትሆናላችሁ መባላቸውን ተከትሎ መረጃውን አፍነውታል ሲሉ ውስጥ አዋቂ ምንጮች ገልጸዋል። አሁን ላይ በአካባቢው የመንግስት ወታደሮች ተሰማርተው ማንም እንዳይወጣም ተከልክሏል ሲሉ መረጃውን ለመሰረት ሚዲያ ያደረሱ የአካባቢው የጤና ባለሙያዎች ገልጸዋል። በጅንካ በበሽታው ሰዎች መሞታቸውን ለዶቸበሌ ተናግሯል የተባለው ሜዲካል ዳይሬክተሩ ከስራ መባረሩን መዘገባቸው ችን የሚታወስም ነው። ሐኪሙ በው በአርሲ ዞን አሰኮ ወረዳ ሁልቆ ቀበሌ ላይ በማርበርግ ቫይረስ በሽታ እንደተጠቁ የተጠረጠሩ 13 ሰዎች ህይወታቸው ማለፉ ተነገረ። ባለፉት ጥቂት ቀናት ጅንካ አካባቢ በተከሰተ አጣዳፊ በሽታ ስድስት ሰዎች ህይወታቸው ማለፉ ይታወሳል። የጤና ሚኒስቴር ይፋ ያረገው መረጃ በሽታው የማርበርግ ቫይረስ መሆኑን ጠቁሟል። የጤና ሚኒስትር ዶክተር መቅደስ ዳባ እስካሁን ተጠርጥሮ በለይቶ ማቆያ ያለ ታካሚ አለመኖሩን ትናንት ትናንት ገልጸው እስካሁን ከጂንካ ውጪ ሌላ ቦታ የተገኘ የበሽታ ምልክት እንደሌለ ቢናገሩ በሽታው በአርሲ አካባቢ መገኘቱን እና የብዙ ሰው ህይወት መቅጠፉን መሰረት ሚዲያ ዘግበዋል። በዚህም መሰረት በምስራቅ አርሲ ዞን አሰኮ ወረዳ ሁሉቆ ቀበሌ ላይ 13 የሚሆኑ ሰዎች የቫይረሱን ምልክቶች ካሳዩ በኋላ ህይወታቸው ማለፉን ከጤና ባለሙያዎች መስማቱ ተገልጿል። አንድ በአካባቢው የሚገኝ የጤና ባለሙያ 13 ሰዎች ህይወታቸውን አጥተዋል። የአካባቢው አመራር ሮች መረጃውን ካወጣችሁ ተጠያቂ ትሆናላችሁ ብሎ ጸጥ አስብሎናል። አካባቢው ደግሞ ዘጠና ፐርሰንት መሰረተ ልማት የሌለበት በመሆኑ ችግሩን አባብሶታል በማለት ተናግረዋል። በአካባቢው በበሽታው መጀመሪያ የታየው አሜ ሙሳ የተባለ ግለሰብ እንደነበርና ጂሶ የተባለ ጤና ኬላ ቢሄድም ሊያሽለው ባለመቻሉ ወደ ቤት ተመልሶ በስምንተኛው ቀን መሞቱ ተጠቁመዋል። ቀሪዎቹ ህይወታቸው ያለፉት ዜጎች ሳኒ አህመድ፣ ኢብራሂም ሐሚዶ፣ አብድረማን በያን፣ ሙሐመድ አብዲ አብ አብዱላ፣ ሁለታ ኢብሮ፣ ሁሴና ሙሜ ህፃን መይሙና ሳና አህመድ፣ ሕፃን ማሪፍ ሙሐመድ በጥሪያ ከማል ሙሜና አሽረፋ አደም የተባሉ መሆናቸው ታውቋል። ምልክታቸው ከባድ የራስ ምታት፣ የተወሰነ መንቀጥቀጥና ማስመለስ፣ በስተመጨረሻ መጨረሻ ላይ በአፍና አፍንጫ ጆሯቸው ደም ይወጣል በማለት የገለጹት ሌላኛው የአካባቢው ዶክተር ናቸው። አሁን ላይ በአካባቢው የመንግስት ወታደሮች ተሰማርተው ማንም እንዳይወጣ መከልከሉንና ኔትወርክ በአብዛኛው ተዘግቶ እንደሚገኝ ታውቋል። መናገር አይችልም። ትናንት ነው የወጣሁት። የምኖረው የወረዳው ከተማ ላይ ሲሆን በሽታው ከታየበት 30 ኪሎ ሜትር ይርቃል። ሙሉ ቤተሰቦቼ ግን በሽታው ያለበት ሁልቆ ላይ ናቸው፣ በማለት የተናገሩት የጤና ባለሙያ ናቸው። የጤና ሚኒስትር ዶክተር መቅደስ ዳባ ትናንት በሰጡት መግለጫ እስካሁን በበሽታው ተጠርጥሮ በለይቶ ማቆያ ያለ ታካሚ አለመኖሩን ተናግረው ነበር። ከደቡብ ኢትዮጵያ ውጭ ሌላ ኬዝ አላየንም በሚልም ክህደት መፈጸማቸው ይታወቃል። ወረርሽኙን በአጭር ጊዜ መቁጠ መቆጣጠር ነው ዋናው ዓላማችን ነው ቢሉም አርሲ ዞን ስላለው የታማሚዎች ሞት ያሉት ነገር የለም። በአዲስ አበባ አዲስ ወረርሽኝ ስለመከሰቱ የጳውሎስ ሆስፒታል የጤና ባለሙያዎች ለእናት መረጃ ገለጸው። በአሁኑ ሰዓት በጳውሎስ ሆስፒታል ለወረርሽኝ ተብሎ የለይቶ ማቆያ ስፍራ መዘጋጀቱንና እስካሁን ሦስት ሰዎች ተለይቶ ማቆያ ስፍራ ስለመኖራቸውም ተናግረዋል። በአርሲ 13 ሰዎች መሞታቸውም መሰረት ሚዲያ የጤና ባለሙያዎችን በማነጋገር መዘገቡ ይታወሳል። ታዲያ የመንግስትና የግል የተለያዩ ሚዲያዎች ስለ መተላለፊያ መንገዶችና ስለ ጥንቃቄ መልእክት ብቻ ለማህበረሰቡ እያደረሱ ቢገኙም በሽታው ለምን በመስፋፋት ላይ እንዳለ እንዳልዘገቡ መሰረት ሚዲያ በአርሲ ዞን የ13 ሰዎች ሕይወት በማርበርግ ቫይረስ ተጠርጥረው ህይወታቸውን ማለፉን አረጋግጫለሁ ማለቱን ተከትሎ የአርሲ ዞን ጤና ጽህፈት ቤት ኃላፊ ዜናው ስህተት ወይም ሐሰት መሆኑን አረጋግጠዋል። ከዚሁ ጋር ተያይዞ ትናንት ጤና ሚኒስቴር ባወጣው መግለጫ ላይ ከሟቾቹ ስድስት ሰዎች መካከል ሶስቱ የማርበርግ ቫይረስ ፖዘቲቭ እንደሆነ እና ሶስቱ ላይ ደግሞ የማርበርግ ቫይረስ እንዳልተገኘ ሪፖርት ማድረጉን ተከትሎ ብዙዎች ጥያቄ እያነሱ ይገኛሉ። ሶስቱ ነገቲቭ የሆኑት ኬዞች የመወቷቸው ምክንያት ምንድን ነው የሚል ጥያቄ እያነሱ ይገኛሉ። እሱ ላይ ጥቂት ልባላችሁ። እንግዲህ የማርበርግ ቫይረስ ምርመራ በተለያየ ላብራቶሪ ቴስቶች አማካኝነት ቢሆንም ጎልድ ስታንዳርድ ቴስት የሚባለው ፒሲአር ቴስት ነው። ከተለያዩ የሰውነት ናሙናዎች ሊሰራ ይችላል። ነገር ግን ደም ላይ የሚሰራው ቴስት በብዛት ፕራክቲስ ይደረጋል። ሶ ይሄ ደም ላይ የሚሰራው ፒሲር ቴስት ፎልስ ነገቲቭ ሊሆን ይችላል። ይሄ ማለት ደም ውስጥ እያለ ፒሲር ቴስቱ ዲቴክት ላያደርገው ይችላል ማለት ነው። ይሄ በተለያዩ ምክንያቶች የሚከሰት ቢሆንም ዋና ዋናዎቹ ልንገራችሁ። አንደኛው ምክንያት ናሙናው የሚወሰድበት ጊዜ ነው። አንድ በቫይረሱ የተጠቃ ሰው ላይ ምልክት ከማሳየቱ ከ72 ሰዓት በፊት ወይም ከ3 ቀን በፊት ናሙና ከተወሰደ ነገቲቭ የመሆን ቻንሱ ከፍተኛ ነው። እንዲሁም ደግሞ ቆይቶም ከተወሰደ በተለይ ከሁለት ሳምንታት በኋላም ናሙና ከተወሰደ እያለ ፒሲአሩ ቫይረሱን ላያገኘው ይችላል ማለት ነው። ይሄ የሆነበት ምክንያት የቫይራል ሎድ የሚባል ነገር አለ። ደም ውስጥ ያለው የቫይረሱ መጠን ፒሲሩ ዲቴክት ከሚያደርግበት መጠን በታች ሲሆን ነው። ወይም ደግሞ ሊሚት ኦፍ ዲቴክሽን የሚባል ነገር አለ እና ቫይረሱ በቁጥር ደረጃ ከፍ ብሎ ካልተገኘ እያለ ዲቴክት ላይደረግ ይችላል ማለት ነው። ሶ በዚህ ምክንያት ብዙ ኦርጋናይዜሽኖች ወይንም የዓለም ጤና ድርጅትም ሲዲሲም ናሙናዎች ከሰባት አይሚን ከሰባ ሁለት ሰዓት በፊት ወይም ከሶስት ቀን በፊት ተወስዶ ነገቲቭ ከሆኑ ከሰባ ሁለት ሰዓት በኋላ እንዲደገሙ ያዛሉ ማለት ነው። ምልክት ያለው ንክኪ ያለው ሰው ላይ ሁለተኛው ምክንያት ነገቲቭ የሚሆንበት እያለ ዲቴክት የማይደረግበት ሁለተኛው ምክንያት የሳምፕል ኳሊቲ ወይም የተወሰደው ናሙና ጥራት ደረጃው ይወስናል ማለት ነው። ይሄ ማለት የናሙናው አወሳሰድ፣ እንዲሁም ናሙናው ሲወሰድ ከተወሰደ በኋላ የሚቀመጥበት ሁኔታ ወይም ስቶር የሚደረግበት ሁኔታ፣ እንዲሁም ደግሞ ናሙናው ሄዶ ሌላ ቦታ የሚሰራ ከሆነ ትራንስፖርት የተደረገበት ሁኔታ፣ እነዚህ ሁሉ ቫይረሱ እያለ ነጋቲቭ ሊሆን ይችላል ወይም ፎልስ ነጋቲቭ ሊሆን ይችላል ማለት ነው። ሌላው ደግሞ የፒሲአር ቴክኖሎጂው አይነትም ይወስነዋል። ሁለት አይነት ፒሲአር ቴስቶች አሉ። ሪል ታይም ፒሲአር እና ኮንቬንሽናል ፒሲአር በመባል ይታወቃሉ። ሪል ታይም ፒሲአር የሚባለው የቫይረሱን ዲኤንኤ በቁጥር ደረጃ ይለያል፣ እንዲሁም ደግሞ አለ የለም ፖዚቲቭ ነው ነጋቲቭ ነው የሚለውን ሁለቱንም ይለያል ማለት ነው። ይሄ የበለጠ ሴንሲቲቭ ነው። ኮንቬንሽናል ፒሲአር ደግሞ ፖዘቲቭ ነው ነጋቲቭ ነው ወይም የሚለውን ብቻ የሚላይ ወይም ኳሊቴቲቭ የሚባለው የፒሲር ቴስት አይነት ነው ማለት ነው ስለዚህ ሪል ታይም ፒሲር የተሻለ ሴንስቲቪቲ አለው ኢንጀነራል የፒሲር ቴክኖሎጂ የማርበርግ ቫይረስን በመለየት ደረጃ በጣም ከፍተኛ ሴንስቲቪቲ አለው አንዳንድ ጥናቶች እንደውም ከሶስት ቀን በኋላ ከተወሰደ ከሶስት ቀን እስከ አስር ቀን መካከል ባለው ከተወሰደ እስከ መቶ ፐርሰንት ድረስ ዲቴክት የማድረግ ብቃት አላቸው ይላል። ሶ እኛ ሀገር እንግዲህ ከነዚህ ውስጥ አንዱ ሊሆን ይችላል። በተለይ ታካሚዎቹ ትክክለኛ የንክኪ ታሪክ አላቸው እና ፕሬዘንቴሽናቸው ወይም ምልክታቸው በትክክል ከማርበርግ ቫይረስ ዲዚዝ ጋር የሚሄድ ከሆነ ነገቲቭ የሆነበት ሴናሪዮ ወይንም ምክንያት ከነዚህ ከነገርኳቸው ምክንያቶች ውስጥ አንዱ ሊሆን ይችላል ማለት ነው። ሌሎች መረጃዎችን በተከታታይ አደርሳችኋለሁ። አመሰግናለሁ።